ወሰለመ ተስሊመን ከቲራ ማባድ የተከበራችሁ የዚህ የጉራጌ ዞን የነምር ወረዳ አዋስር ቀበሌ እንግዶች አላ ስብሓነ ወተላ ይልህንን የመሰለ እሱን የምናወሳበትና ራስ በራሳችን የምንመካከርበት የተከበረ የሆነ ቦታ ላይ ስላሰባሰበን ለጌታችን ለአላ ስብሓን ወታላ ምዝጋና ይድረሰው። አልሐምዱላ ረብልዓለሚን። ዛሬ ትንሽ ላወሳችሁ ምፈልገው ኸጠሩ ሽርክ ቢላሂ አዘወጀለ የሚል ነው። በአላህ ሱብሐን ወተዓላ ላይ ማጋራት አደጋው የከፋ ነው። ይህ ሽርክ የሚባለው ፀያፍ የሆነ ነገር አላህን የሚያስቆጣ ከዚች አገር ከመሰናበታችንም በፊት የተለያዩ የውርደት ሻማዎችን እንድንለብስ የሚያደርግ ይህንንም አገር ለቀን ከሄድነ በኋላ ትልቅ አደጋ የሚያስወርስ ትልቅ የሆነ ነጥብ ነው።

አላህም በብቸኛነት የሚያመልኩ ሰዎች ነቢዩን አለይሂ ሰላት ወሰላም የሚከተሉ ሰዎች ነቢያችን አለይሂ ሰላት ወሰላም ተከትሎ ወደ ጀነት ይገባሉ። ነቢያቶች በአጠቃላይ ሰላት፣ ዘካ፣ ሐጅ፣ ጾም፣ ዝክር፣ ሌሎችም ኢባዳዎችን ለሰው ልጆች ግልጽ ከማድረጋቸው በፊት በዋነኛነት አላህ ለቀድ በአስና ፊ ኩሊ ኡመቲን ረሱላ ይላል። አላህ በእርግጥ በማህበረሰቦች ላይ ልክ ያለው መልእክተኞችን ይላል። እነዚህ መልእክተኞች ቀድሞ ስለ አኽላቅ የሚናገሩ አይደሉም። ቀድሞ ስለ ሌሎች አህካሞች የሚናገሩ አይደሉም። የመጀመሪያው አኒዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኛነት አምልኩት። ሰጪ ከልካይ፣ ገዳይ፣ ቀስቃሽ፣ ለችግር ደራሽ፣ ከሙሲባ ነፃ የሚያወጣ በጎን ነገር የሚሰጥ ሁሉ ነገር እጁ ላይ የሆነው ጌታ አላህን አምልኩ ጣጉታቶችን እርግፍ አርጋችሁ ተው በሚል ነው በመጀመሪያ ያላኳቸው ይላል። ምናልባት አሁት የሚባለውን እስላምን ከቁርአን ከሐዲስና ከነብዩ ወለይ ሰላቱ ወሰላም ሰሐቦች ያልወሰዱ ሰዎች ለእንጨት ማጎብደድ፣ ለድንጋይ መስገድ፣ ወይ ወደ ድንጋይ ዙሮ ጎንበስ ቀና ማለት፣ አንገት ላይ እንጨት ማንጠልጠል ብቻ የሚመስላቸው ሰዎች አሉ። እነዚህ ካላህ ውጭ የሚሰገድላቸው ካላህ ውጭ የሚመለኩ ነገራቶች ሁኖ ሳለ እኛም ጋር ስንመጣ ካላህ ውጭ እውቅና ተሰጥቶት በሳሊህነት ስም ጥሩ ነበረ ለእስላም አስተዋጽኦ አድርጓል፣ በሚል ስም ለአላህ የሚሰጠው ዒባዳ ወደ ተለያየ ነገር ሰዎች ያዞሩታል። በተለይ ወላጆቻችን ለእያንዳንዱ ብሔር አካባቢው ላይ የሚማጸነውና የሚጠይቀው ነገር አለው። ከጉራጌ አካባቢ ወደ ስልጤ የሄዱ ሰዎች ስልጤ ላይ ያሉ አልከስዬ የሚባሉ ወይ የሚመለኩ ሰዎችን ቅድማ አይጠሩ የሚጠሩት አብሬት አካባቢ ከነበሩ አብሬትዬ፣ ቃጥባሪ አካባቢ ከነበሩ ቃጥባርዬ ነው የሚሉት። የስልጤውም ደግሞ ወደ ጉራጌ ሲመጣ ቃጥባርዬ ወይ አብሬትዬ አደለም፣ የሚለው አልከስዬ ብሎ የራሱን ሼክ ያመልካል። ይህ ማለት አምልኮ ማለት ራሳቸው ሰማይና ምድር የፈጠሩ ናቸው ማለቱ አደለም። ማለትም አይችሉ። ሰማይና ምድርና ሰውን መፍጠር ቢችሉ ኖሮ ከእኛ ጋር ይሆኑ ነበረ። ከእኛ ተለይቶ ወደ ቀብር አይሄዱም ነበረ። ይህን ማለት አይችልም። ሌላም አካል ሊያስዋሸው ይችላል። እስላምን የማያውቅም አካል ምን እየወንከ ነው ሊለው ይችላል። ግን ምንድን ነው የሚለው እነሱ ሳሌህ ስለነበሩ፣ እነሱ በጎሰው ሰው ስለነበሩ፣ እነሱ ከመዝጊድ ማይወጡ ሰዎች ስለነበሩ፣ እነሱ ሐያታቸውን ሙሉ በሙሉ ለእስላም ሰጥቶ ስለነበሩ ከአላህ ጋር ያላቸው ቅርበት በጣም በጣም በጣም በጣም የቀረበ ነው። ስለዚህ በእነሱ በኩል እንቃረባለን ይላል። ይህ ለነቢዩ ዐለይሂ ሰላቱ ወሰላም የተባለ አባባል ነው። መካ ላይ ነቢያችን የአላህ ሰላትና ሰላም በሳቸው ላይ ይሁንና ያ የተከበሩ ነቢይ የምንወዳቸው የምናከብራቸው አላህ ሱብሓነሁ ወተዓላ ሸፋቸውንም እንዲለግሰን የምንጠይቀው የሆነው ጌታ አክብሮ የላካቸው ነቢይ ዐለይሂ ሰላቱ ወሰላም መካ ለአስር ዓመት ቁሉ ላኢላሃ ኢለላህ ቱፍሊሁን ሲሉ ነበረ። እናንተ ሕዝቦቼ ወይ ሀጀር፣ ሸጀር ጨሌ ቆሌ አውገረት ክታበኛ፣ ሲኒ ቄጤማ አልከሶ አብሬት አንዬ ዳንዬ የዳንግላው የሚለው ይቅርባችሁና ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም የምትለዋን ምስክርነት መስክሩ ሲሏቸው አሻፈረኛ አሉ። ይህንንም አሻፈረኛ ያሉበትን የሰጡትን ቃል አላህ ቁርአኑ ላይ ሲተ ኢላሃ ዋሂዳ ኢነ ሃዛ ለሸይኡን ኡጃብ አሉ። እኛ ስንት ነገር ሙንከራት እያየን ስንት ነገር ጸያፍ የሆነ ነገር እየሰማን ኢባዳችን አናሳ ሆና ምላሳችን ክፉ የምትናገር ሰዎች፣ አላህም ብቻ በሉ ይላል እንዴ? አምላክ አንድ ብቻ ያደርጋል። ከለቀ ሰማዋት ወልአርድ፣ ይህንን አምልኮሽ የምዘረዝሩትና እንደሚዘራ እህል ምትበትኑት ከሆነ ሰማይና ምድርን የፈጠረው ማን ነው ብለህ ጠይቃቸው አላቸው ለነቢዩ ዐለይሂ ሰላቱ ወሰላም። ወለኢንሳ አልተው ምን ከለቀ ሰማዋት ወለአርድ ለየቁሉና አላ አሉ። ሰማይና ምድርማ የፈጠረው አላ ነው፣ ከላ ውጭ ማን መፍጠር ይችላል። ይሄ የመካ ሙሽሪኮች ለነቢዩ ለ ስላ ሰላም ያረጋገጡት ማረጋገጥ ቁርአን ላይ የተቀመጠ ነው። ማንም ማስተባበል ማይችለው ሰማይና ምድር የፈጠረው አላ ነው ብሎ አሉ ግን ዱዓ እስቲጋሳ እስቲዓና ሁሉ ነገር ላላ አድርጉ ሲባሉ፣ እንብያ ኢዛ ዙኪር ላሁ ወህደው እስማአዘት ቁሉቡ ለዚነ ላ ዩምኑነ ቢልአኺራ አላህ ብቻ ሲባል አብሬትም አያስፈልጉም፣ ጥባሬም አያስፈልጉም። ራሳቸው የሰሩትን ስራ ይዞ ካላ ጋር ተገናኝተዋል። አልከሲየም አያስፈልጉም። ራሳቸው የሰሩትን ስራ ይዞ ካላ ጋር ተገናኝተዋል። ሂሳባቸው ካላ ጋር ግን እናንተ አላህን ብቻ አምልኩ፣ ቀንናት አምልኩ፣ ጥቁር ቦቃ ጤም ቦቃ ተው ሲባሉ

የተኛው ዶክተር ያክማቸዋል። ወደ ሀቅ እስካልተመለሱ ድረስ የትም ቢሄዱ ህክምና ያገኙ አላህ አላህ አላህ አላህ አላህ ሲባል እስማአዘድ ቁሉብ ለዚነ ላይምኑነ ቢልአኸር። አላህ በአላህ ውስጣቸው እርግጠኛ ያልሆነች ሰዎች ቀልባቸው ጭምድድ ትላለች። አሁን እኛ ዳዋ ስናደርግ አብሬትንም እየተሳደብን አደለም፣ ቃጥ ባሬንም እየተሳደብን አደለም፣ አልገሶንም እየተሳደብን አደለም። ግን ሲመለኩ አይመለኩም እንላለን። እነሱ ብቻ አደለም ነቢዩን አለህ ሰላት ወሰላም ማምለክ አይቻልም እንላለን። እንልም እንላለን ነቢዩ አለህ ሰላቱ ወሰላም በተቀመጡበት ማሻላህ ወሽእታ አላቸው እርሶና አላህ ካሉ አላህ ካለ አብሬትዬም ካሉ አይደለም እንለው።

እኔ ጌታችን በጣም የምፈራ የምጠነቀቅ ነኝ አሉ። ነቢ ለይ ሰላቱ ሰላም በል። ነቢዩ ለይ ሰላቱ ሰላም ያለፈውም የሚመጣውን ወንጀል ተምራል አላቸው። በል ለሙእሚኖች አዛኝና አላቸው። በል የነቢዩ ለይ ሰላቱ ሰላም የተሰጣቸው ግርማሞች ተቆጥሮ አያልቅም። ግን ለነብዩ መጣና ማሻአላ ወሸይ አላቸው። አጃአልተኒ ሊላይ ንደና አሉት። ለአላህ ብጤ ያደረግከኝ እንዴ? ፈቁል ማሻአላ ዋህድ አሉት። ነብዩ ለይ ሰላቱ ሰላም አላህ ብቻ ካለ በል። ነጥላሉት ለይ

ሰማይና ምድር እንደፈጠረ እውቅና ይሰጡት ነበር። በል መርከብ ላይ ተሳፍሮ ማዕበል ብቅ ሲል አላ አላህ አላህ አላ አላ አላ ጃሁም ኢለል በር ይዛውም ዩሽሪኩን አለ ከባህሩ ጭንቅ ገለል አድርጎት ጫፍ ላይ ሲያወጣቸው ማሻረክ ይጀምራሉ። ይህን ያገኘ ነው ባብሬትዬ ይህን ያገኘ ነው፣ በእሳቸው እንቅስቃሴ ነው ይላሉ። አለ ሰው ማክበር ሌላ ማምለክ ሌላ መሳደብ ሌላ መውደድ ሌላ ለዩ አላህን ፍሩ እንዳትዋሹ ያለው አታምልኩ ብቻ ነው።

ይኸው ግንባታውን ጨርሻለሁ፣ ሀገሪቷን ሰላም አድርጋታሉና። ወጅኑብኒ ወበኒ ያናቡደል አስናማ አሉ። ፉከራ ሽለላ፣ የአብሬት ሼክ ዘርነኝ፣ የቃጥባሬ ሼክ ዘርነኝ፣ አፈሩን በልቼ ነጃ ይወጣለሁ። አይሰራም። ነቢዩላህ ኢብራሂም እኔንም ልጆቼንም ጣኦትን ከማምለክ ጠብቀናል። ረቢነሁና እነሁና አድለነ ከሲረ ሚነናስ አሉ ደግሞ። ሲኒው፣ ቄጤማው፣ ጫቱ፣ ድንጋዩ፣ ሀጀሩ፣ ሸጀሩ፣ ብዙ ሰው ገደል ውስጥ ከቶ አለ አሉ። አይ አላህ እንሽራሀት ሰድር ሰጥቶት ብርሃን ሰጥቶት ሂዳያ ሰጥቶት ካልሆነ በስተቀር አያውቀው። በምን ስም ነው መዝጊድ ውስጥ የሚያስገባው? በኢማን ስም። በምን ስም ነው መዝጊድ ውስጥ የሚገባው? በተውሂድ ስም። በምን ስም ነው መዝጊድ ውስጥ የሚገባው? ሳሌዎችን በመውደስ ስም። በምን ስም ነው መዝጊድ ውስጥ የሚገባው? የነቢዩን ዲን በመውደስ ስም። እነዚህ አብዛኛውን አጥምመዋሉ። አሉ ፈመን ተቢአኒ ፈይነው ሚኒ አሉ። እኔን የተከተለ ተውሂድን የያዘ ከኔ ጋር ነው። ወመን አሳኒ ፈይነከ ገፉር ረሂም አሉ

ኢተቁላህ ኢተቁላህ፣ አላሃም ፍሩ። በአላህ ላይ እንዳታጋሩ። አላሃን ፍሩ። ወደ ቀብር እንዳትሄዱ። አላሃም ፍሩ። ሼኮችን እንዳትጠሩ። አላሃም ፍሩ። ጥቁር በሬ እንዳትፈሩ። አላሃም ፍሩ። ጥቁር በግ እንዳትፈሩ። አላሃም ፍሩ። ጀበና እንዳትፈሩ። አላሃን ፈሩ። እስነይን እንዳትፈሩ። አላሃን ፍሩ። ማንንም እንዳትፈሩ። ነቢዩ ዓለይሂ ሰላቱ

ሂነ ኡንዚላ አለይሂ ወአንዚር አሺረተክል አቅረቢን ቅርብ ቅርብ የሆኑ ዘመዶችን አስጠንቅቅ የሚለው ቁርአን ብቅ ሲል ነቢዩ ዐለይሂ ሶላቱ ወሰላም አማናቸውን በስነ ሥርዓት ያደረሱ የተመሰከረላቸው። በለሃጀተል ወዳ ላይ ነቢዩ ዐለይሂ ሶላቱ ወሰላም አረፋ ላይ አልበለግቷአሉ ለሳቦች አድርሻለሁ ያለው መልእክት ናም፣ አድርሻለሁ ናም፣ አድርሻለሁ ናም፣ አላሁመ ሸሂድ አሉ ነቢዩ ዐለይሂ ሶላቱ ወሰላም። አንዚር አሺረተከል አቅረቢን የሚለው የቁርአን አንገር ሲወርድ ነቢያችን አለይሂ ሰላቱ ወሰለም ያ ማሸረ ቁረይሽ አሉ። ቁረይሾች አሏቸው አቸው ነብዩ አለይሂ ሰላቱ ወሰለም እሽተሩ አንፈሰኩም ሚንላህ ነፍሳችሁን ከጀሃነም ነጻ አውጡ ለጀነት አደልቧት አሉ ነብዩ አለይሂ ሰላቱ ወሰለም። ከዛስ ላ ኡግኒ አንኩም ሚነላሂ ሸይአ አሉ ነብዩ አለይሂ ሰላቱ ወሰለም አጋርታችሁ ወደ አኼራ ከሄዳችሁ ከአላህ ቅጣት

ቀንድ እያላት ቀንድ ሌላትን የወጋቸው፣ ይበቃቀላሉ። ከዛ በኋላ ምንድን ነው የሚባሉት? ኩኑ ትራባ አማ የሰው ልጅ እንደዚያን አንቀልዳል እንዴ! ሞኝነት ነው። እንዳትሸወድ የተፈጠርከበትን ዓላማ በሁለት ዓይን ተመልከተው። የተፈጠርከበትን ዓላማ በሁለት ጆሮዎች ስማ። የተፈጠርከበትን ዓላማ ምላስን አርዝመ። ቁርአን ቅራበት፣ ሐዲስ ቅራበት፣ የጃይን ንግግራት አትናገር። ማንንም ተከትለን ጀሃነም መግባትን መመኘት የለብን በል፣ ያ ረብ ነብዩን ተከትዬ ጀነት እንድገባ የነቢዩን ሀውድ እንጠጣ ወፍቀኝ በል ነው የሚያዋጣ። ከዛ ውጭ ጥርስን በጫት መጨረስ፣ ዲቤ መቀጥቀጥ አያዋጣም። ስለዚህ እናንተ ቁረሾች፣ ወይ የነቢዩ ዐለይሂ ሰላቱ ወ ሰላም ዘመድ ነኝ ወይ የነብዩ ጎሳ ነኝ ወይ በነብዩ አካባቢ ተወልጃለሁ ብላችሁ ሽንፈት ውስጥ እንዳትገቡ፣ ነፍሳችሁን ነጻውጡ አሉ ነቢ ለ ስላት ያ በኒ አብድልሙጠሊብ አሉ ላኡግኒ አንኩም ሚነላህ ሸይአ አሉ። ነፍሳችሁን አድኑ ከአላ ቅጣት ምንም ምንም ምንም አላደርግላችሁም። አሉ ያ አባስ እብኑ አብድልሙጠሊብ አሉት፣ አባስ ወይ አሉት የአብድልሙጠሊብ ልጅ ላኡግኒ አንከ ሚነላህ ሸይአ። ያ ሰፊየት አመተ ረሱል ላ ስላ ሰለም ሰፊያ የነቢዩ አክስቶ ያሏት ላኡግኒ አንኪ ሚነላህ ሸይአ አንቺንም ከአላህ ዘንድ ምንም ተጠቅምሽ ነገር የለም። ፋጥማ ልጅ ወይ አላት፣ ቢንተ ረሱላህ ሰለላሁ ዐለይሂ ወሰለም የነቢዩ ልጅ ወይ፣ ሰሊኒ ቢማሺቲ የፈለግሽን ጠይቅኝ። አባት በልጁ አይጨክንም፣ ገንዘብ ይሰጣል፣ አባት ችግር የለበትም።

የጀሃነም ፊም ተተክሎለታል አለ። በዛ ራሱ ይተከተካል አለ ነብይ አለይሂ ሰላቱ ሰለላ። ነብያችን ይሄውን ተውሂድ እንደዚህ ያስተምሩ ነበር። እናንተ አባቶች ተውሂድ ያዙ፣ ነጃት ወጣላችሁ። ተውሂድ ማለት ይሄ ዋብ የሚባለው ሰው ያመጣው አይደለም። ከቁርአን ካዲስ ያዙ። ቁርአኑን ቅሩት፣ ከመጀመሪያው አሊፍ ላም ሚም ከሚለው ጀምሩና ታች ውረዱ። ደግሞ ሱረቱ ናስ ከፍታችሁት ጉድ አለበት والله አላህን አምልኩ፣ ጣሁታት እንዳቁ፣ ላት ኡዛ መናት ሳለሰተ ሉክራ ይቅርባችሁ እያለ ነው አላህ ቁርአን ላይ። ግቡ ተውሂድ ነው የሁሉ ነገር መሶሶ። ስለዚህ ይሄም ቡኻሪና ሙስሊም የዘገቡት ሀዲት ነው። ይሄን ተውሂድ አሻፈረኝ ብሎ ደሞ ከዚች ሀገር የተሰናበተ ሰው ምን አይነት አደጋ ይገጥመዋል ብትሉ፣ አላህ አባደል አባት ከጀሃነም ይወጡሁም በደልናሁም ጅሉደን ኸይረሃ ሊያዙቁል አዛብ አለላ። እነዚህ ሙሽሪኮች አጋሪዎች ቀልባቸው በጀበና አንጠልጣዮች፣ በሼክ አንጠልጣዮች፣ በወፍ አንጠልጣዮች፣ በአሞራ አንጠልጣዮች ቆዳቸው ተቃጥላ ባለቀች ቁጥር ሌላ ቆዳ ይተካላል።

በተሰጠ ታይም አልተጠቀምከበትም። ታይም ታይም ይባላል አይደለ? ዋናዋ ታይም እስላም ያስቀመጣት ታይም ነች። ይቺ ታይም ካመለጠች ዘለዓለም ጀሃነም የምትገባበትም ለዚህም አላህ ቁርአን አላ ባላ ላይ የሚያጋራን አይምርም። በሽርክ ላይ ቀብር ውስጥ የገባ ሰው አበቃለት። ማሰላማ ከሙጅሪሞች ከመቀላቀሉ በፊት እጅ ከመጠጣቱ በፊት ወይኔ ነደድኩኝ አድኑኝ ከማለቱ በፊት አፉ ብዬ ያለው ሊለው ይችላል። ከሽርክ ውጭ ያለ አማ በወንጀሉ ልክ ነዶ ጣል ከጃነብ አላህ ይጠበቀን ከመቅመስ አማ ሽርክ ያለበት ሰው ላ እንዲህ አይነት ቀላቅሉ ውስጥ የሚገቡ ሰዎች ራሳቸው ጃነብ ይበላቸዋል። አክስትም፣ አጎትም፣ አባትም ቢሆን ካላህ ውጭ ሌላን እያመለከ ተደፋው ተበላው እያለ ከሞተ አበቃ። ስለዚህ ወመዩ ሽርክ ቢላ በአላህ የሚያጋራ ማንንም ይሁን ጀበና አልከሶ፣ ሲኒ፣ ቄጤማ ምን አለ ሌላ? እዚህ ሰፈር ሚመለክ ማለት አብሬት ጠቅሰናል እኛ የምናውቀው እነሱ። እሺ ሌላ አሟት ጧጧት፣ የአሟት ቡና የሚባል አለ። ጧጧት ማን ነው የሚያደርስላቸው አድራሻ አለ? የአሟት ቡና ይላል። የብራ የፈለጋችሁት በሉ። ለነብዩ አለይሂ ሰላም ወንሱኪ ወመህያየ ወመማቲ ሊላሂ

ወቃል በሌላም የቁርኣን አንቀጽ ከፈሩ አላህ የካዱ ሰዎች ባላህ ያስተባበሉ

ይርሽዱናል ባሪዎች ስለኔ ከጠየቅ ቅርብ ነኝ በላቸው። እነዛ የካዱ ወሰዱ አንሰቢልላ ደግሞ ከአላህ መንገድ ሰድ ያደረጉ የከለከሉ። አባቶች አላህን ፍሩ። ተዊድ ዳዋ የሚያደርጉ ሰዎችን አግዟቸው፣ በርቱ በሏቸው። መስጊዳችሁን ክፍት አድርጉላቸው፣ ክታብ ግዙላቸው፣ ቁርአን ግዙላቸው፣ አግዟቸው። ሊመታቸው የመጣ ተከላከሉ፣ ሊያሳስራቸው የመጣ ተከላከሉ፣ ስማቸው የሚያጠፋ ተከላከሉ፣ ተከላከሉ። ሰድ አን ሰቢልላ የሚያደርጉ ሰዎች ስለዚህ ከአላህ መንገድ የሚከለክሉት ثم ማቱ ወሁም ኩፋር አላላህ ከዛ ካድ ሞቱ በቃ ፈለ የግፍር አላህ ለሁም። እንደዚህ አይነት ሰዎችን አይምራቸው። ኩፍር ላይ የሞተ ሰው ክጃሎት የለም። ስለዚህ ወንድም፣ አባት፣ እናት፣ እህቶች ተውሒድ ቀልባችሁ ላይ አስገቡ። ነብዩ ዐለይሂ ሰላቱ ወሰላም ሰላት፣ ሐጅ፣ ዘካ አዋጅ ከማለታቸው በፊት መካ ላይ ቁሉ ላይ ኢላሀ ኢለላሁ ሲሉ ነበር። ነጃት ወጣላችሁ ላይ ኢላሀ ኢለላሁ በሉ። ምን ማለት ነው? ለማዕቡደ ቢሐቅን ኢለላህ። በእውነት ሊመለክ የሚገባው ጌታ የለም አላህ ካልሆነ በስተቀር። ክህደት ላይ የሞተ ሰው አላ ወንጀሉን አይምረው አ ይሸተ ረዲ ቃላት ያ ረሱላ እብ ጁድአን ካነ ፊ ጃልያ የስሉ ረሂም ሙ ምስኪን ጁድአን የሚባለው ሰውየ በጃልያ ዝምድናን ይቀጥላል፣ ምስኪኖችን ያበላል። አል ዛሊከ ናፊ አለቻቸው እናታችንይሻ ይጠቅመዋል ወ አለቻቸው ቃ ላ ንፈው ሉ ነ ላ አይጠቅመው ሽርክ እያለ አንዱ ሰው ዝምድናን ቢቀጥል ምስኪን ያበላ ያደርግ ሌሎ የተለያዩ ዒባዳዎችንም ቢሰራ አላህ ይምረው። ጀዐለኒ ላሁ ወኢያኩም ሚነ ለዚነ